እንጀራ የሌላችሁ ቅዱስ ገብርኤል እንጀራ ይስጣችሁ። ከሳት ያወጣል ከነደደው ቅዱስ ገብርኤል ለወደደው ይባላል። ከሚነድ እሳት የሚያወጣ ማን ነው? የአንበሳ ናፍ የሚዘጋው ማን ነው? የፈላውን ውሃ የሚያቀዘቅዘው ማን ነው? አታውቁትም? ገብርኤል አልደረሰላችሁም? ገብርኤል አመስግኑታ በደንብ አድርጋችሁ። እንጀራ የሌላችሁ ቅዱስ ገብርኤል እንጀራ ይስጣችሁ። ከሳት ያወጣል ከነደደው ቅዱስ ገብርኤል ለወደደው፣ ይባላል። ከሚነድ እሳት የሚያወጣ ማን ነው? የአንበሳን አፍ የሚዘጋው ማን ነው? የፈላውን ውሃ የሚያቀዘቅዘው ማን ነው? አታውቁትም? ገብርኤልም አልደረሰላችሁም? ገብርኤል አመስግኑታ በደንብ አርጋችሁ። እንጀራ የሌላችሁ ቅዱስ ገብርኤል እንጀራ ይስጣችሁ። ከሳት ያወጣል ከነደደው ቅዱስ ገብርኤል ለወደደው፣ ይባላል። ከሚነድሳት የሚያወጣ ማን ነው? የአንበሳን አፍ የሚዘጋው ማን ነው? የፈላውን ውሃ የሚያቀዘቅዘው ማን ነው? አታውቁትም። ገብርኤልም አልደረሰላችሁም። ገብርኤል አመስግኑታ በደንብ አድርጋችሁ።